በዛሬው ቪዲዮ ስለ ከርቤ ጥቅምና አጠቃቀሙ እናያለን። አሰላሙ አለይኩም ወረሐመቱላሂ ወበረካቱ። በዛሬው ቪዲዮ ስለ ከርቤ ጥቅምና አጠቃቀሙን እንዴት አድርገን እንደምንጠቀመው አሳያችኋለሁ። ከርቤ በጣም ብዙ ጥቅሞች አሉት። ከነዛም ውስጥ ለራስ ምታት እንደዚህ እጣን በጣም መልክ በማጨስ ራስ ምታት እና ለጭንቀት ላለባችሁ ሰዎች ዘና የማረግ ባህሪ ያለው እና ጥርስ ለጥርስ ምን ጥርሳችሁን ካመማችሁ ወይም የአፍ ጠረን ላስቸግራችሁ ላስቸገራችሁ ሰዎች ይህንን የከርቤ እጣን ይሄ አንኳር አንኳሩን አንኳሩን አንኳሩን በመምረጥ ዋው ሀይላንድ እና ውሃ በሀይላንድ ውሃ አድርገን እንደዚህ አንኳር እንኳር መርጠን ብዙም ሳይሆን አንድ ሶስት አራት ፍሬ እንደዚህ እንጨምረዋለን። ከዛ ከድነን እንደዚህ እንመታዋለን። እንደዚህ እንመተን የተወሰነ ጊዜ እናስቀምጠዋለን። ፍሪጅ ውስጥ ሊሆን ይችላል፣ ውጭም ሊሆን ይችላል። እናስቀምጠዋለን ከዛ ጧት ጧት ተነስተን አፋችንን መግሞጥ መጥ ለእንተንም ይሆናል ለሳይነስ። እናም በተጨማሪም ከርቤ በጣም በርካታ የጤና ጥቅሞች አሉት። ማህጸናቸውን ለሚያማቸው ሴቶች ውሃ አፍልተው አንድ የተወሰነ ከከርቤ የተወሰነ የፈላው ውሃ ላይ ጨምሮ በእንፋሎቱ ቢቀመጡና የተወሰነ እንትን ቢሉ በጣም ጥሩ ለውጥ ያገኛሉ። ቪዲዮ ከቸመቻችሁ ላይክ፣ ሼር ሰብስክራይብ በማድረግ አበረታቱኝ። ሰላም ከእናንተ ጋር ይሁን። ቻው